በአቃቂ ቃሊቲ ክፍለ ከተማ ወረዳ አስር የተገነባው ፈር ቀዳጅ የሆነው የእንስሳት ልማትና የልህቀት ማዕከል ለተፈናቀሉ አርሶ አደሮች የመልሶ ማቋቋምና የዘላቂ እድገት ማሳያ ነው። 2015 ዓ ም በይፋ የተመረቀው ይህ ማዕከል ህይወትን በመቀየር ኢኮኖሚያዊ ጽናትንና የግብርና ምርታማነትን አጎልብቷል። አንድ መቶ አርባ ሺህ ካሬ ሜትር ስፋት ያለው ይህ ሕንፃ ዘመናዊ የእንስሳት ልማት ለመደገፍ ሀያ የወተት ከብቶች ሼዶች፣ ሀያ ማድለብ ሼዶች፣ አስራ ስምንት የዶሮ ሼዶች፣ ሁለት የላቀ የመኖ ማቀነባበሪያ ሼዶች፣ አርባ የደረቅ ማከማቻ መጋዘኖች እና አስፈላጊ የአስተዳደርና የችርቻሮ ግንባታዎችን ሂደቱ ተጠናቆ በሥራ ላይ ይገኛል። የሁለተኛው ምዕራፍ ግንባታ ተጠናቆ ተጨማሪ መሠረተ ልማቶችን በመጨመር ሦስተኛው ምዕራፍ በጥሩ ሁኔታ በመጠናቀቁ ቀጣይነት ያለው የማስፋፊያ ሥራ ተሰርቷል። ለግብርና ዕድገት በተዘጋጀ ሰፊ የመሬት ገጽታ ላይ የተመሠረተው ማዕከሉ እንደ የፈጠራ እና የዘላቂ ልማት ምሰሶ ነው። ይህ ጅምር ከመሠረተ ልማት በላይ ነው። የታሰበበት ዕቅድ ማውጣት፣ ቀልጣፋ አስተዳደር እና ለዶሮ እና ለከብት እርባታ ከፍተኛ ጥራት ያለው ግብዓት ለማቅረብ ቁርጠኝነት ነው። በማዕከሉ የዶሮ እርባታ ሥራ አምብርት ቁጥጥር ባለው አካባቢ ውስጥ የእንቁላል ምርትን ለማመቻቸት የተነደፉ የዶሮ እርባታዎች ናቸው። ለዘመናዊ መኖ ማቀነባበር እና ለደረቅ ማከማቻ የተለየ ቦታ በመያዝ ተቋሙ የዶሮ እርባታ ለፍላጎታቸው የተመጣጠነ ምግብ እንዲያገኙ ያረጋግጣል። ልዩ ክሊኒኮች መኖራቸው የመንጋውን ጤና ይደግፋሉ፣ የሕክምና እንክብካቤ እና የተሻሉ ሁኔታዎችን ለመጠበቅ ክትል ያደርጋሉ። ከዚህም በላይ የማሳያ እና የሽያጭ መሸጫ ሱቆች በምርት እና በተጠቃሚዎች መካከል ቀጥተኛ መንገዶችን ይፈጥራሉ፣ ይህም ትኩስ እና ከፍተኛ ጥራት ያለው የዶሮ ምርቶችን ለገበያ ተደራሽ እንዲሆን ያደርገዋል። የማዕከሉ የከብት ክፍል የተገነባው ሁለቱንም የወተት እና የማድለብ ስራዎችን በሚያዋህድ ጠንካራ መሠረት ላይ ነው። በደንብ የተዋቀሩ ሼዶች የወተት ላሞችን ያስተናግዳሉ፣ የማድለቢያ ሼዶቹ ደግሞ ቁጥጥር የሚደረግባቸው የአመጋገብና የክትል ስርዓቶችን በማቅረብ የስጋ ጥራትን ለማሳደግ የተነደፉ ናቸው። በተጨማሪም ዘመናዊው የመኖ ማቀነባበሪያ ሼዶች የእንስሳት እርባታ የተመጣጠነ ምግብ ማግኘታቸውን ያረጋግጣሉ። ይህም እድገትን እና ዘላቂነትን ይጨምራል። በክሊኒኮች እና በአስተዳደራዊ ቁጥጥር አማካኝነት የከብቶች ጤናና አስተዳደር ቅድሚያ የሚሰጠው ጉዳይ ሆኖ ማዕከሉን ለጥራትና ለኢንዱስትሪ ደረጃዎች ያለውን ቁርጠኝነት ያጠናክራል። ማዕከሉ ለከተማውም ሆነ ለአገሪቱ አብነት ሆኖ 540 አርሶ አደሮችንና ቤተሰቦቻቸውን በ104 ማኅበራት የተዋቀረ ነው። እነዚህ አርሶ አደሮች በአሁኑ ጊዜ የወተት ተዋጽኦዎችን፣ እንቁላልን እና የደለቡ ከብቶችን በማምረት በማከፋፈል የምግብ ዋስትናን እና የሀገር ውስጥ ንግድን እያሳደጉ ይገኛል። ማዕከሉ በአምራቾች እና በሸማቾች መካከል ቀጥተኛ ግንኙነት ሆኖ በተቋሙ ውስጥ እና በካሳንችስ የሴቶች አደባባይ በሚገኙ ስልታዊ በሆኑ ሱቆች የገበያ መዳረሻን በማመቻቸት ይሰራል። በመሰረቱ ይህ ተነሳሽነት ከምርት በላይ ነው፣ ለእድገት ቁርጠኝነት ነው። ማዕከሉ አርሶ አደሩን ደረጃውን የጠበቀ የእንስሳት ሃብት ልማት ቴክኒኮችን በማሟላት የምርምር ተደራሽነት፣ የክህሎት ስልጠና እና ዘመናዊ ቴክኖሎጂን በማሟላት ለግብርናው ዘርፍ በዋጋ ሊተመን የማይችል የእውቀት ማዕከል ሆኖ ያገለግላል። በተጨማሪም የዋጋ መረጋጋትን ለማስጠበቅ እና ኢኮኖሚያዊ ዘላቂነትን ለማበረታታት ትኩረት ያደረገ ስትራቴጂ በመያዝ ማዕከሉ የአዲስ አበባ የእንስሳት ኢንዱስትሪ ለማጠናከር ወሳኝ ሚና ይጫወታል። በጨመረ ምርታማነት እና ፈጠራ የሀገሪቱን በዘላቂ የግብርና ልማት መሪነት ቦታ በማጠናከር ብልጽግናን ያንቀሳቅሳል። ማዕከሉ እየተሻሻለ ሲሄድ እያንዳንዱ የግንባታ ምዕራፍ የተጣራ ዘዴዎችን፣ የተሻለ ተደራሽነትን እና በግብርናው ዘርፍ ላይ የሰፋ ተጽዕኖን ያመጣል። በቅርቡ የተጠናቀቀው ጉልህ የእድገት ምዕራፍ አዲስ የምርታማነት ዘመንን አመልክቷል፣ ይህም ለወደፊት ማሻሻያዎች መንገድ ጠርጓል። በእያንዳንዱ ተነሳሽነት ድርጅቱ ወደ ራዩ እየተቃረበ ይሄዳል፤ የግብርና አሰራርን ማጠናከር እና ለገበሬዎች ንግዶች እና ሸማቾች ዘላቂ ጥቅሞችን መፍጠር